እመቤታችን የአዳምን የቀደመ ንጽሕና ገንዘብ ያደረገች ከዚያም በላይ የሆነች። በነገራችን ላይ እመቤታችን ክብሯም ንጽሕናዋም ከዚያም በላይ ነው። ያን ወደዚያ የባሕሪው ክብር የመጨረሻ የሚጠጉ ኪሩቤልና ሱራፌል ናቸው። ከነሱ ያን ክብር ለመረዳት የቀረበ የለም። ከነሱ በላይ የተጠጋች ግን እመቤታችን ናት። ወደዚህ ምድር መጡና መላእክት ማየት የሚመኙትን አምላካቸውን አዩት። የት አዩት? ቤተልሔም ነው ያዩት። ጽርሐ አርያምን አላዩትም። አምስት ሺ አምስት መቶ ዘመን ተፈጥረው በሌሊትን በቀንም ያለረፍት እያመሰገኑት እግዚአብሔር ማየት ፈልጉ ነበረ። ዘያ ፈትሆም ለመላይት ያውፁ ወለዘም ቅድም አለም አስቀድሞ የነበረ እግዚአብሔርን ያዩስ ዘንድ ያስመኛቸው ነበረ ወይም ያስጎመጃቸው ነበረ ይላል። ኪዳኑ ላይ ስንመለከት በስነ ፍጥረት ሰው ከመላእክትም የከበረ ነው። በትምህርታችን ከእግዚአብሔር ውጭ የሆነ ዓለም የለም። እሱ ግን ከዓለም ውጭም በዓለምም ሁኖ ሁሉን የሚገዛ ነው እግዚአብሔር ስለዚህ እንደዚህ ከሆነ እግዚአብሔር ወደዚህ ምድር መጥቶ ተሰቀለ፣ ሞተ ስንል ሶስት ማ ሶስት ሌሊት በከርሰ መቃብር አደረ ስንል ማን ይመራው ነበር? አለምን በመሃል እጁ ይዞስ ከሆነ የሚገዛት የሚያስተዳድራት፣ የሚመራት በዚያ ሰዓት ማን መራት ማን አስተዳድራት የሚል ጥያቄ ነው። የቅዱሳን መላእክት የስልጣን ተዋረድ እንዴት ነው? ከሱራፌልና ከኪሩቤል ማን ይበልጣል? መቤታችንስ ከሱራፌል እና ከኪሩቤል ትበልጣለች ስንል ምን ማለታችን ነው ይህንን ቢያብራሩልን ይላል ወደ መምህር ዲያቆን ብርሃኑ አድማስ እንዳትታዘቡኝ እና እንደዚህ አይነት ጥያቄዎች እኔ በጣም ይገርሙኛል ለምንድን ነው የሚገርሙኝ እንደው በቃ እንደው የስልጣን ነገር ሰውን ሰውን ቁርቁር ያደርገዋል ይመስለኛል አሁን ማንስ ቢበልጠው ምን ያደርግልናል አሁን ሱራፌል ቢበልጥ ኪሩቤል ገብርኤል ቢበልጥ ሩፋኤል ቢበልጥ ምንድን ነው እኛ የምናገኘው? እና አንዳንድ ጥያቄ እና አንዳንድ ጊዜ በዚህ ብዙ ባትደክሞ ጥሩ ነው ብዬ ነው የማስበው። ለማንኛውም ሱራፌል፣ ኪሩቤል ዘጠኝ ነገደ መላእክት በሶስት በሶስት አድርገው ይገልጻሉ ሊቃውንቱ። ግን ከአንዳንድ ቦታ አሁን ስታነቡ የተለያየ ነገር ልታገኙ ትችላላችሁ። ተለያዩ ማለት አንዳንድ ቦታ ኪሩቤልን አስቀድመው፣ አንዳንድ ቦታ ሱራፌልን አስቀድመው ታገኙ ትችላላችሁ። እና የትኛውን ቢቀድም ምንም ችግር የለውም። ምናልባት እኔ ከዚህ ጥያቄ ውስጥ አስፈላጊ ጥያቄ አድርጌ የምወስደው እመቤታችን ከሱራፌልና ከኪሩቤል ትበልጣለች ሲባል ምን ማለት ነው የሚለው ነው። አንደኛ በሥነ ፍጥረት ሰው ከመላእክትም የከበረ ነው። በትምህርታችን ሰው እንዳለበት ባሕርያችን በጣም የከበረ ነው። ምክንያቱም ሰው መላእክት ከሚታወቁባቸው ሁለቱን የነዛ ተቃራኒ የሆኑ ደግሞ ከእንስሳት ሁለቱን የያዘ ነው። እንደ እንስሳት በኃይለ ዘር ይራባል መዋቲ ነው፣ ሟች ነው። ግን ደግሞ እንደ መላእክት ሕያው ነው። እንደ መላእክት ሕያው ነው። እንደ እንስሳት በኃይለ ዘር በፍትወት ይኖራል። እንደ መላእክት ደግሞ አዋቂ ነው። ከሰው በቀር የመላእክትንም የእንስሳትንም የያዘ ስለሌለ በአጠቃላይ የሰው ልጅ ከፍጥረት ሁሉ የከበረ ነው። ከፍጥረት ሁሉ ምን ያለ ነው? መልሱ ልጅ የከበረ ነው። ሆኖም በኃጢአት ምክንያት ደግሞ በድቀት ምክንያት ራሱን አጎስቁሎ አዋርዶ ኖሯል። በዚያ በወረደበት በጎሰቆለበትና በተዋረደበት ዓለም ግን የባህርያችን መመኪያ የምንላት ለእሱ ለአዳምና ለዘሩ መመኪያ የሆነች እመቤታችን ቅድስት ድንግል ማርያም መታለች። እመቤታችን የአዳምን የቀደመ ንጽህና ገንዘብ ያደረገች ከዚያም በላይ የሆነች፣ በነገራችን ላይ እመቤታችን ክብሯም ንጽህናዋም ከዚያም በላይ ነው በጸጋ የተጨመረላት አለ። ምልዕተ ጸጋ እንዳለው ቅዱስ ገብርኤል በጣም ፍጽምት ምልዕተ ጸጋ ናት። በጣም የከበረች ናት እና ከመላእክትም ሁሉ ትበልጣለች፣ ትከብራለች። ግን ደግሞ ከመላእክት በላይ በምንም መንገድ ትከብራለች የምንለው ሱራፌልና ኪሩቤል እንደው ለማስተማር የምንገልጽባቸው አሉ። አንደኛ ኪሩቤል ጸወርተ መንበር መንበሩን የተሸከሙ እግዚአብሔር አንድ ቦታ ቁጭ ብሎ እንደዛ የሚሸከሙት ሆኖ አይደለም። ክብራቸውን ለመናገር ቅርበታቸውን ለመናገር የተሰጣቸውን ልዕልና ለመናገር ነው። እና መንበሩን ይሸከማሉ። ሱራፌል አጠንተ መንበር፣ አጠንተ መንበር መንበሩን ልካሁን አባታችን የሚያጥኑ ይህን ያክል ቅሩብ ናቸው። በእግዚአብሔርም በባሕሪው ሊመረምሩት አይችሉም። እንደተጻፈው ሱራፌል በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው እየበረሩ ያመሰግኗል። ወደ ባህሪው ቀና አይሉም፣ አይመረምሩትም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን እንደዚህ ሱራፌል በሁለታቸው ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ዘርግተው በጣም በፍጹም ትህትና ቅዱስ ቅዱስ እያሉ የሚያመሰግኑትን በማህፀኗ የተሸከመች በክንዶቿ የታቀፈች በጀርባዋ ያዘለች፣ ጡቶቿን የድንግልና ወተት ያጠባች፣ አብራ የተሰደደች፣ ከመስቀል ሞቱ ያልተለየች፣ የሰው የባሕርይ ድነት ሁሉ ምክንያትና የቆረሰልንን ስጋ ያፈሰሰልን ደም የነሳባት ስጋ ነፍስ የነሳባት ስለሆነች የመጨረሻ ለእግዚአብሔር ቅሩብ ከሆኑት ከኪሩቤልና ከሱራፌል ጋር እንኳን የማይወዳደር ክብር ተሰጥቷታል። በዚህ መቤታችን የሚያክል የለም። ከኪሩቤልና ከሱራፌል ትበልጣለች የሚባለው ከኪሩቤልና ከሱራፌል የከበረ ሌላ ፍጥረት ስለሌለ ነው እንጂ ክብሯ ከነሱ የሚነጻጸር ሆኖም አይደለም። ክርስቲያኖች ግን ከዚያ በላይ የምናውቀው በእግዚአብሔር ዘንድ ያለ ፍጥረት የሆነ የከበረ እግዚአብሔር ያቀረበው ከነሱ የሚበልጥ የለም መጽሐፍ አስቴር ላይ የንጉስ አርጤክስ ጃንደረቦችም የሚባሉ አሉ። እነዚያ ጃንደረቦች ከእሱ ንጉሱ ከሚቀመጥበት ጽራ ንጉስ ውስጥ ብቸኛ የሚገቡት ሳይጠሩ እነሱ ናቸው፣ በአንድ የሚላላኩ እና እነዚያ የኪሩቤልና የስራፌል ምሳሌዎች ናቸው። እና ለእግዚአብሔር ዙፋን ከነሱ በላይ የሚቀርብ ወይም ለመንግስቱ ዙፋን ስንል ይሄ በአይነ ህሊናችን የነገስት መቀመጫ ወይም የመሪዎችን ስለምናይ እንደዛ ያለ አለ ማለት አይደለም። የባሕሪው ክብር ማለት ነው። ወደዚያ የባሕሪው ክብር የመጨረሻ የሚጠጉ ኪሩቤልና ሱራፌል ናቸው። ከነሱ ያን ክብር ለመረዳት የቀረበ የለም። ከነሱ በላይ የተጠጋች ግን እመቤታችን ናት። በእሷ ማህፀን ባደረበት ጊዜ እንኳን እነርሱ ሲያመሰግኑ የእነርሱ ምስጋና የምትሰማ ማሕፀኗን ዓለም አድርጎ የኖረባት ስለሆነች የእመቤታችን ክብር ከኪሩቤልም ከሱራፌልም ይበልጣል። ምንለው ለዚህ ነው። ለምሳሌ እኛ ሰማይ ዝቅ ምድር ከፍ ቢል ስንል ምን ማለት ነው? ከዚህ ውጭ የምናውቀው የምንኖርበት ዓለምን የሚወስዱ ከሰማይና ከምድር ውጭ አለ። ምድር እዚህ ላይ ነው፣ ሰማይ እዚህ ላይ ነው። ምንለው የለም። የመጨረሻውን መናገር ነው። እመቤታችንም ከኪሩቤል እና ከሱራፌል ትበልጣለች ስንል የመጨረሻው ለእግዚአብሔር የባህሪ ክብር ቅርብ ከሆኑት እሱ አቅርቦ አቅርቦ ከሰጣቸው ከነሱ ሁሉ ትበልጣለች። ፍቅሯ ይደርብን፣ እግዚአብሔር ፍቅሯን ያሳድርብን። እግዚአብሔር ይስጥልን። በአጭሩ ግን ሰፊ የሆነውን በሚገባ ነግረውናል መምህራችን። ቃለ ሕይወት ያሰማልን። ለሊቀሊቃውንት የምጠይቃቸው ጥያቄ ወይም የማቀርበው ያው ጠያቂዎቹ እናንተ ስለሆናችሁ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ዓለምን ወይም ፍጥረታትን በሙሉ ሲያስተዳደር የነበረው ማን ነው? ቅድስት ነብሱ ከቅዱስ ሥጋው ሲለይስ ተዋህዶ ተዋህዶ ሰው ተለይቶ የተዋህደው ስጋው ተለይቶት ነበር ወይ የሚል ነው። ይህንን ሊቀሊቃውንት በሚገባ አድርገው ይመልሱልናል። እሺ። ለመምህራችን ቃለ ሕይወት ያሰማልን። እንግዲህ በደንብ የሚገባውን ትምህርት ተምረናል። እውነቱን ለመናገር እንደው ያው ጥያቄ ስለሆነ የግድ የተጠየቀውን ነገር የቻልነውን ያክል ለማብራራት ካልሆነ በስተቀር የሚገባው ትምህርት በሚገባ ሰዓት ተሰጥቷል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳለ ወይም በመስቀል ላይ ሳለ ያው እስከ ርዴተ መቃብር ወደ መቃብርም ወርዶ ሳለ ለማለት ነው። አጠቃላይ ሶስት ማ ሶስት ሌሊት በመቃብርም ሲያድር በዚያን ጊዜ ዓለምን ማን ያስተዳድረው ነበር ነው? በአጭሩ ጥያቄው ማለት ነው። ጌታችን ሲሰቀል ወይም ወደ መቃብር በወረደ ጊዜ ዓለምን ማን ያስተዳድረው ነበር? እንዴት ይተዳደር ነበር? እሱ ሞተ ካል ዓለም እንዴት ይተዳደር ነበር? ማን ነበር የሚያስተዳድረው? የሚል ሀሳብ ነው፣ ወይም ጥያቄ ነው የተነሳው ማለት ነው። እንግዲህ ያው ዓለም በእግዚአብሔር መተዳደር ብቻ ሳይሆን ዓለማት ካለመኖር ወደ መኖር መተ የተፈጠሩት በራሱ ነው። በዮሐንስ ወንጌል ምዕራፍ አንድ እንደምንመለከተው የነገረ መለኮትን የተራቀቀው ወይም ሃይማኖትን በደንብ የገለጠው ወንጌላዊ ቅዱስ ዮሐንስ አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ሁሉ በርሱ ሆነ፣ ያለ እርሱ አንዳችስ እንኳን የሆነ የለም፣ ወይም የሆነ ነገር የለም። ይሄ ማለት ምን ማለት ነው? አለም ሳይፈጠር የነበረ ነው። አለምን አንጥቶ የፈጠረ ነው። ሁሉ በርሱ ሆነ ሲባል እመቀመቃት አየራየራት ግዘፈ ምድር ርበሰማይ የሰማይ ስፋትም የምድር ግዝፈትም አጠቃላይ ፍጥረት የሚታየው የማይታየው ስነ ፍጥረት በሱ ነው የተፈጠረው ማለት ነው። ዓለም ሳይፈጠር የነበረ ነው። ዓለምን አንጥቶ ደግሞ በመሀል እጁ እንደ እንቁላል አስቀምጦ ሁሉም በቁጥጥሩ አድርጎ የሚገዛ እግዚአብሔር ነው። ዋናው መሰረታዊ ነገሩ የዓለም ገዥማን ነው፣ ራሱ ነው። እንዴት ይገዛል ስንል፣ የዚህ ዓለም አገዛዝ በሰፈር በመንደር በአካባቢ በደንበር የተከፋፈለ የየራሱ ስያሜ የተሰጠው ሀገራትም አይጉርም ብንለው እንደዚያ ይተዳደራል ማለት ነው። በተከፋፍሎ ማለት ነው። እግዚአብሔር ግን አለምን የሚመራት የዓለም ገዥ ነው፣ አስተዳዳሪ ነው ስንል እንደ እንቁላል በመሃል እጁ ላይ ቁጭ አድርጎ ነው። እንደ አህዚ ዓለም በእራሁ በመዳፉ ሁሉን የያዘ ሁሉ ሁዙ ስተእደሁ በእጁ ሁሉ የተያዘ ይጸጉር ድደ ወይ ነብር ጠፈረ ነው እንደው ጠፈሩም መሰረቱም ሁሉም እራሱ መሰረት ራሱም ደግሞ እንደ መሸከሚያም ራሱ ተሸክሞት አለምን በአጠቃላይ በመሀል እጅ ይዞን የሚገዛ ነው። እግዚአብሔር የዓለም ገዥ ነው ማለት ነው። ከእግዚአብሔር ውጭ የሆነ አለም የለም። እሱ ግን ከዓለም ውጭም በአለምም ሆኖ ሁሉን የሚገዛ ነው እግዚአብሔር። ስለዚህ እንደዚህ ከሆነ እግዚአብሔር ወደዚህ ምድር መጥቶ ተሰቀለ ሞተ ስንል ሶስት ማ ሶስት ሌሊት በከርሰ መቃብር አደረ ስንል ማን ይመራው ነበር? አለምን በመሃል እጅ ይዞ እሱ ከሆነ የሚገዛት የሚያስተዳድራት የሚመራት፣ በዚያ ሰዓት ማን መራት ማን አስተዳድራት የሚል ጥያቄ ነው። እንግዲህ እንደው ባጭሩ መመለስ ይቻላል፣ ግን እንደው ከመጻሕፍት አንጻር ሰፋ ያለ ግንዛቤ እንዲኖረን ነው። እግዚአብሔር ከሰማይ ሰማያት ወርዶ በድንግል ማርያም በማህፀን ባደረበት ጊዜ፣ በሉቃስ ወንጌል ያው ምዕራፍ አንድ ላይ እንደምታነቡት ቅዱስ ገብርኤል መቤታችን ሲያበስራት፣ እንደው በብዙ ክርክር ይሁንልኝ ብላ ይሁንልኝ ብላ ስታምን፣ በዚያን ጊዜ እግዚአብሔር በማሕፀነ ማርያም መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ በማይፀነ ማርያም አድሯል ማለት ነው። በማይፀነ ማርያም ሲያድር በሰማይ በልል እናም አለ እሱ። በማይፀነ ማርያም አለ ሰው ሁኖ በማይፀኑ አድሯል። በሰማይ ባርያም ደግሞ ማን አለ? እግዚአብሔር አለ ባርያም በሰማይ በአንድነቱ በሶስትነቱ እየተሰለሰ እየተቀደሰ በአንዲት ፈቃድ በአንድ አገዛዝ ዓለምን ይገዛል እግዚአብሔር ያው እግዚአብሔር እንደገና ደግሞ በማይጸነ ማርያም ሰው ሆኖ በማይፀን አድሯል ማለት ነው። አሁን መቃብር ላይ ብቻ ሳይሆን ማን አስተዳደረ ማይጸነ ማርያም ዘጠኝ ወር ሲቀመጥ ማን ዓለምን መረም ብሎ መጠየቅ ተገቢ ነው። በሰማይም አለ፣ በማይጸነ ማርያም አለ እሱ ማለት ነው። እንደው አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ማርያም። ቅዱስ ሳዊሮስም ቄርሎስ ደግሞ አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ ከርሰ ምድር አንተ በኪሩቤል ላይ አለህ። ያኛው ሊቅ አንተ በማርያም ማኅፀን አለህ አለ። አንተ በኪሩቤል ላይ አለህ። እንደገና አንተም ደግሞ በልበ ምድር ወይም በከርሰ ምድር በመቃብር ውስጥ አንተ አለህ። ስለዚህ እግዚአብሔር በሰማይ አለ። እግዚአብሔር በማኅፀነ ማርያም አለ። እግዚአብሔር በሰማይ አለ። እግዚአብሔር በመቃብር አለ። እግዚአብሔር በመስቀል ላይ ተሰቅሎ ነፍሱንም ሲለይ እግዚአብሔር በሰማይ አለ፣ ዓለምንም ያስተዳድራል። ሙቶ ዓለምንም አድኗል ማለት ነው። ስለዚህ እግዚአብሔር የሌለበት የለም። እግዚአብሔር እንግዲህ መላእክት ራሱ እንደው ለዚህ ትምህርት ማስረጃ መላእክት ናቸው። የሉቃስ ወንጌል ምዕራፍ ሁለት ላይ ስታነቡ በሰማይ ለእግዚአብሔር ምስጋና፣ በምድር እርቅ ተወጠነ፣ ለሰውም በጎ ነገር ይላል። አሁን ይሄን ሊቃውንት ሲተረጉት ምናሉ? ወደዚህ ምድር መጡና መላእክት ማየት የሚመኙትን አምላካቸውን አዩት። የት አዩት? ቤተልሔም ነው ያዩት። ፀራሪያም አላዩትን አምስት ሺህ አምስት መቶ ዘመን ተፈጥረው በሌሊትን በቀንም ያለረፍት እያመሰገኑት እግዚአብሔር ማየት ፈልጉ ነበረ። ዘያ ፈትሆም ለመላየት ያውፁ ወለዘም ቅድም አለም አስቀድሞ የነበረ እግዚአብሔርን ያዩት ዘንድ ያስመኛቸው ነበረ ወይም ያስጎመጃቸው ነበረ ይላል። ኪዳኑ ላይ ስንመለከት ያ ማለት ሳያዩት እያመሰገኑት፣ እያመለኩት፣ አምነውት የኖሩት መላእክት ማየት ግን ይመኙ ነበርና፣ የታዩ ሲባል ቤተልሔም ያዩት ጽራራያም ዚያርና ላይ ቤተልሔም አዩት በተወለደ ጊዜ መጡና ቤተልሔም ሰገዱለት፣ ወድቀው ሰገዱለት፣ ወድቆ ሰገዱለት ይላል። ከሰገዱለት በኋላ ግን ወምዛ አርጉማ ቢሆም ውስተ ሰማያት፣ ከዚያም እንደገና ከረኞቹ ተለይተው ወደ ሰማይ ወጡ። መላእክት ወደ ሰማይ ሲወጡ ደግሞ ከአብና ከመንፈስ ቅዱስ ጋር አገኙት ወልድን፣ ከዚያም ደግሞ ሰገዱለት። ስለዚህ በሰማይም በምድርም ለማንም ምስጋና አለው ያለው አማራጭ ይሄ ነው። ቅድም መምህራችን ሲልሆን የነበረው መላይት ተመራምረ ያልደረስበትን ነገር ነው። እኛ ተሰባስበን ሚዲያ ላይ በመንጫጫት የምንደርስበት ነገር የለም። በአቅማችን እንኑር ነው መሰረታዊ ነገሩ፣ በአቅም መኖር ነው። እንደተባለው በእምነት እግዚአብሔር ማየት ይቻላል። በእምነት ከእግዚአብሔር ጋር መኖር ይቻላል። በእምነት በመጸለይ በጸሎት በመትካት ሌት ቀን ያለረፍት እግዚአብሔርን በማገልገል በትህትና ዝቅ ብሎ በማልቀስ እግዚአብሔርን መረዳት ፍቅሩ መረዳት ቸርነቱ ራይ መረዳት ይቻላል። አለበለዚያ ግን በልተን ጠጥተን ደስ ስላለን በመመራመር በመጨቃጨቅ እግዚአብሔር ማወቅ አይቻልም ነው መሰረታዊ ነገሩ። መላእክት በሰማይ አገኙት ከአብና ከመንፈስ ቅዱስ ጋር እየተመሰገነ በጽርሃሪያም አለ። ወደ ቤተልሔም ሲመጡ ደግሞ ራሷ ቤተልሔም በብርሃን ተከባ ጽርሃሪያም ሆነ። ደግሞ እዚህ ደግሞ ጡት እየጠባ ከድንግል ማርያም እቅፍ አገኙት። ስለዚህ በሰማይ እንዳይሉ በምድር ማን አለ ስጋ ለብሶ ቤተልሔም ማን አለ? እግዚአብሔር አለ። በምድር ብቻ እንደገና ምስጋና እንዳይሉ በሰማይ ደግሞ ከባሕሪ አባቱ ካብ እና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለምን እየገዛ ማን አለ? እግዚአብሔር አለ። ወደ መስቀሉም ስናመጣው ጌታችን በመስቀል ላይ ተሰቅሎ በነበረበት ሰዓት በሰማይ አለ በልልና፣ በምድርም መስቀል ላይ አለ። እንደውም አትናቴዎስ ሊቁ በዚህ በሃይማኖተ አበው ላይ ድርሳኑ ላይ እንደው በተለይ የሉቃስ ወንጌል ምዕራፍ 23ን በተረጎመበት አንቀጹ በጣም ጥሩ አድርጎ ገልጾታል። ለዚህ እንደው መስቀል ላይ ተሰቅሎ ሳለ ቅዱስ ነፍሱም ከቅዱስ ስጋውም ሲለይ እንደው በአካለ ነፍስ ወደ ሲወል ወርዶ አለም ነፃነትን ለታሰሩ ነፍሳት በሚሰብክበት ጊዜ በአካለ ስጋ ወደ መቃብር በወረደ ጊዜ በዚያን ጊዜ ዓለም እንዴት እንደነበረ ወይም እሱ ዓለም እንዴት እንዴት ያስተዳድራት እንደነበረ ሰለፊያታዊ ዘይማን በገለጸበት አንቀጹ በደንብ ገልጿል። ሊቁ እንደው አምስት አይነት ጩኸቶችን ይዘረዝርና የመጀመሪያው አይሁድ ስቀለው ስቀለው እያሉ መጮሃቸው ቀራንዮ ላይ ይስተጋባ ነበረ። መላእክት ደግሞ ወደዚህ መጥተው አይሁድን ካላጠፋን ብለው መጮሃቸው፣ አይሁድን እናጥፋ ፍቀድልን የመላእክት ጩኸት አለ። አይሁድ ደግሞ ይሰቀል ይሰቀል፣ የአይሁድ ጩኸት ደግሞ መስቀል ስር አለ መስቀል ላይ የነበረው በግራ የተሰቀለው ሽፍታ ደግሞ ከመስቀሉ ውረድና አንተ የእግዚአብሔር ልጅ ከሆንክ እንመንብህና ራስንም እኛንም አድንና እንመንብህ የሚል በግራ የተሰቀለው የሽፍታው ጩኸት አለ። ከዚያ መካከል ደግሞ አንድ መልካም ጩኸት የሚጮኸው በቀኝ የተሰቀለው ሽፍታ ነው። እርሱ ያንኛውን ይገስጸው ነበረ። ኢትፈርሆኑ ለእግዚአብሔር አምላክከ እንዘ ውስተ ዝንቱ ኩነኔ ሀሎከ ወለነሰ በከመ ምግባሪነ ዘበሩት ይደልወነ። እኛ እንደ ስራችን ሲያንሰን ነው መሰቀል መሰቀል መቀጣ ሲያንሰን ነው። ይህ ግን ከእኛ ጋር የተሰቀለው አምላካችን እግዚአብሔር ነው፣ አትፈራው ምን ብሎ ያንኛውን ጓድኛውን ይገስጽ ነበር። ወንዘ ከመዝህ ይብለ ተፈታይ እንትሁ አትናቴዎስ ሊቁ ምን አለ? ይህን ይችን መልካም ነገር ይህ የተሰቀለው አምላካችን ነው፣ ለምን አታከብረውም? ለምን አትፈራውም ብሎ በሚገስጽበት ጊዜ እግዚአብሔር ሚስጥር ይገለጠለትና አይኖቹ ተገልጠው ወደ ሰማይ ቀጥ ሲል ወሪዎ ለወልድን እንዘ ይነብር በማን አብ በአብቀኝ ተቀምጦ ወልድን በሰማይ አየው ይላል። ወልድ በስጋ መስቀል ላይ ነው ያለው፣ ሽፍታዎቹም መስቀል ላይ ነው ያሉት። ግን መልካም ነገር ስለ አምላካችን የተሰቀለ ብሎ ስለ መሰከረ አይኑ ተገለጠና ሰማያትን አልፎ ወልድን አየው በአብቀኝ ተቀምጦ ይላል። እንግዲህ እዚህ አብሮት የተሰቀለው ወልድ በሰማይ ደግሞ ከአብ ጋር ተቀምጦ ፈያታዊ ዘይማን አየው። ያ ማለት ሰማይ ተከፍቶለት ያሉ ቃው ሰማይ የሚከፈት የሚዘጋ እንደው የሚቀደር ነገር ኑሮ አይደለም፣ መስኮትና በር አይደለም አሉ ሊቃውንቱ። ያልታየ ምስጢር ተገለጠ ማለት ነው። ያልታየው ተገለጠ። ስለዚህ ምስጢር ተገለጠለትና በሰማይ ስላሴን አይቷል። በምድር ደግሞ ከስላሴ አንዱ ከሶስቱ ቅዱስ አንዱ ቅዱስ ወልድ ተሰቅሎ ጎኖ አለ። አምላካችን ይሰቀል ብሎ ሲመሰክር ግን በሰማይም እንዳለ ተገለጾ። ስለዚህ ቀራዲዎም ተሰቅሎ በሰማይም አለ ማለት ነው፣ እየነገረን ያለው እንደው ይህ አይኑ ተገለጠ ስላሴን አየና ታይንት ይንትው አይ ተመስቀል ይላል አትናቴዎስ። ወደ መስቀል ደሞ ዝቅ አለ። ወደ ታች ዝቅ ብሎ መስቀሉ ሲያይ ሪኦም ለመላእክት ድኑናነ ነ ወዲን ጉጻ ነ ዲባው ዲ መስቀል ቅዱስ ቅዱስ ቅዱስ ሲሉ አየ። ያን ብቻ አይደለም። በሰማይ ፀሐይ ጨልማች ብርሃኗን ስትሰውር፣ ወደ ጨልማ ስትቀየር፣ ወርህ ጨረቃ ደም ስትሆን፣ ከዋክብት እንደ ቅጠል ሲረግፉ፣ መላእክት መስቀል ስረግፈው ቅዱስ ቅዱስ ሲሉ ይሄን ድንቅ ስራ አየ። መላእክት የተቆጣ መልአክ ደሞ ሰይፉን ወረወረ አይሁድን ለማጥፋት ያንን የእግዚአብሔር ምረት መለሰውና የምኩራቡን መጋረጃ መተውና ሰንጥቆት ወደ ምድር ሲገባ ያንንም አየ። መቃብራት ተከፈቱ ሙታን ሲነሱ አየ። ድንጋዮች ሲፈተቱ ሲቆራረሱ ይህን ሁሉ ሰባት ታምራት የሚባሉትን አየ። በዚያን ጊዜ ነው እንግዲህ በመንግስት አስበኝ ብሎ የጮኸው። በመንግስት አስበኝ ብሎ ጮኸ። እርሱም ደግሞ አዳምን ቀድመኸው ገነት ትገባለህ፣ ዛሬ በገነት ከእኔ ጋር ትኖራለህ ብሎ እግዚአብሔር ወልድ ኢየሱስ ክርስቶስ መስቀል ላይ ቃል ገባለት ማለት ነው። ወደ ገነት አቅንቷል ማለት ነው። ስለዚህ ወደ መቃብርም ወረደ ስንል በከርሰ መቃብር እሱ አለ ተቀብሮ በመቃብር ሶስት ቀን ሲኖር ከአብና ከመንፈስ ቅዱስ ደግዳን አለምን እየመራ ነው ያለው ማለት ነው። በአካለ ነፍስ ሲኦል ወርዶ፣ ሲኦልም በረበረ፣ ዲያብሎስን አሰረ፣ ነፍሳትን ነፃ ወጣ፣ ወደ ገነት መለሳቸው። ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊ፣ ከግራ ወደ ቀኝ አለምን መልሷል በአካለ ስጋ ደግሞ መቃብር ወርዶ በመቃብር ሶስት ማ ሶስት ሌሊት ያድሯል። ይህ ሁሉ ሲሆን ግን አለም ያለ አስተዳዳሪ አልኖርም። አለምንም ምን ይላል? ምን ይላል? አለምንም ያስተዳድራል። በመቃብርም ሶስት ማ ሶስት ሌሊት ቆይቷል ማለት ነው። እና የቤተክርስቲያናችን ሊቃውንት አባቶቻችን በዚህ ልክ ገልጸውታል ማለት ነው። እሺ እግዚአብሔር ይስጥልል ሊቀ ሊቃውንት ዮሴፍ አምላካችን እግዚአብሔር በእድሜን በጸጋ ይጠብቅልን። በሚገባ አድርገው ጥያቄውን መሰረታዊ የሆነ እውቀት እንድንይዝ በሚያስችል ሁኔታ መልሰውልናል።